እንደ አውሮፓውያን አቆጣጠር ጥር ሰላሳ ሺ ዘጠኝ መቶ አርባ አንድ ዲክ ቼኒም ተወለዱ። ፖለቲከኛ የወታደራዊ ስልት ቀያሽና የቢዝነስ ሰው የነበሩት ዲክ ቼኒ ከ2001 እስከ 2009 በፕሬዝዳንት ጆርጅ ደብሊው ቡሽ በትንሹ ቡሽ ዘመን የዩናይትድ ስቴትስ 46ኛው ምክትል ፕሬዝዳንት ሆነው አገልግለዋል። በአሜሪካ ታሪክ ውስጥ እጅግ ኃያሉ ምክትል ፕሬዝዳንት ማን ነው ማን ነበር ቢባል ምላሹ ዲክ ቼኒ ነው። ዲክ ቼኒ በአሜሪካ የፖለቲካ ሕይወት ውስጥ የሚያብረቀርቅ አወዛጋቢነት ያላጣቸው ሰውም ነበሩም። የፕሬዚዳንት ጄራልድ ፎርድ የዋይት ሀውስ ጽሕፈት ቤት ኃላፊ ሆነው አገልግለዋል። ፕሬዚዳንት ጆርጅ ኤች ቡሽ በመጀመሪያው የባሕረ ሰላጤ ጦርነትና የአሜሪካ የፓናማ ወረራ ወቅት ዲክ ቼኒን መከላከያ ሚኒስትር አድርገው ሾመዋቸዋል። ከዘጠኝ አስራ አንዱ የሽብር ጥቃት በኋላ ፕሬዚዳንት ጆርጅ ደብልዩ ቡሽ በሽብርተኝነት ላይ ላወጁት ጦርነት ቁልፍ አርክቴክትና የኢራቅ ወረራም ዋነኛው ደጋፊ ነበሩም። ነገር ግን በመጨረሻዎቹ ዓመታት በፕሬዚዳንት ዶናልድ ትራምፕ መሪነት የሪፐብሊካን ፓርቲን አምርረው የሚተቹ እንደነበሩ አይዘነጋም የራሳቸው የአሜሪካ ሚዲያዎች እያስታወሱን እንዳለው ከሆነ ዲክ ቼኒ ፕሬዝዳንት ትራምፕን ቃል በቃል በሀገራችን የ248 ዓመታት ታሪክ ውስጥ ለሪፐብሊካናችን የበለጠ ስጋት የሆነ ግለሰብ እንደ እርሱ ታይቶ አይታወቅም እስከ ማለት ደርሶ ነበር ትችታቸው። ዲክ ቼኒ የ13 ዓመት ልጅ እያለ ቤተሰቡ ዋዮሚንግ ወደምትገኘው ካስፐር ከተማ ተዛወረ። በ1959 ቼኒም በዬል ዩኒቨርሲቲ ስኮላርሺፕ ገባም። ነገር ግን አልተመረቀም። አፍላ ወጣትነቱ ጥቂት አንገዳግዶታል። አልኮል መጠጥ ከሚያዘወትሩ ጓደኞች ጋር ማዘውተር ጀምሮ፣ የአቻ ግፊት ነፋስ እየገፋ ወስዶትም ነበር ጊዜ ዕድሜውን ሳይበላው በባካኝነት ጎርፍ ከመጠረጉ በፊት ባነነ በኋላም ከዋዮሚንግ ዩኒቨርሲቲ በፖለቲካል ሳይንስ የማስተርስ ዲግሪ አግኝቷል። የዲክ ቼኒ የዋሽንግተን ፖለቲካ የመጀመሪያ ጣዕም መጣጣም የጀመረው በ1968 ዊስኮንሲንን ለወከለው ለወጣቱ የሪፐብሊካን ተወካይ ለዊልያም ስቴገር መስራት ሲጀምር ነው። በእነዚያ ዓመታትም የቀድሞው የመከላከያ ሚኒስትር በነበሩት ዶናልድ ራመስፊልድ አይኖች ውስጥ ገባም እናም ብራምስፊልድ አመቻችነትና በያነው ፕሬዚዳንት ሪቻርድ ኒክሰን ይሁንታም ወጣቱ ዲክ ቼኒም የኢኮኖሚያዊ ዕድል ቢሮ እንዲመደብ ተደረገም። በዋይትሃውስ ቁልፍ የሥራ መደቦች ላይ ሲደርስም ዕድሜው ገና ሰላሳ አራት ዓመት ነበር። ሪቻርድ ኒክሰን በጄራልድ ፎርድ በተተኩ ጊዜም የዋይትሃውስ ሠራተኛ ሆኖ ቀጠለ ይሁንና ፎርድ በ1976 የፕሬዝዳንትነት ሥልጣኑን አጡ። ጂሚ ካርተር አዲስ ስታፍ አዋቅረው ወደ ዋይታውስ ገቡ። ያኔ ዲክ ቼኒ ወደ ዋዮሚንግ ተመልሶ የተወካዮች ምክር ቤት መቀመጫውን ለማግኘት ተዘጋጀም የተከበሩ ዲክ ቼኒ ሪፐብሊካን ፓርቲን ወክለው የምክር ቤት አባላት ከሆኑት መካከል አንዱ ለመሆንም በቁ በምክር ቤት ውስጥ ባሳለፉት አስር ዓመታት እጅግ ወግ አጥባቂናም ዋልታ ረገጥ በመሆን የሚታወቁም ነበሩ ዲክ ቼኒ ሮናልድ ሬገን በቀዝቃዛው ጦርነት ዓመታት ያራምዱት የነበረውን የከረረ ካፒታሊዝም እንዲሁም ከፍተኛ የመከላከያ በጀት ጭማሬን በጽኑ ይደግፉ እንደነበርም ይነገርላቸዋል። ቀዝቃዛው ጦርነት በማክተሚያው ዋዜማም ይበልጥ አወዛጋቢና የጸረ ቅኝ ግዛት የግዛት ኃይሎችን ሁሉ ያስቀየመ አቋም አራምደው ነበር። በ1986 ዲክ ቼኒም ኔልሰን ማንዴላን ከእስር ቤት እንዲፈታ የሚጠይቅ ውሳኔ ከተቃወሙት 21 የአሜሪካ ኮንግረስ አባላት መካከል አንዱ ነበሩ። በወቅቱም ቼኒ የተካተቱበት የፕሬዝዳንት ሮናልድ ሬገን አስተዳደር ኤንሲን እንደ አሸባሪ ቡድን ፈርጆት ስለነበር እንደሆነም በኋላ ላይ በመሟገቻ ምክንያትነት አቅርበዋል። ማንዴላ ከእስር ቤት ከተለቀቁ በኋላ ግን ዲክ ቼኒ አቋማቸውን ቀየሩ። የኔልሰን ማንዴላንም ታላቅ ሰውነት አክብረው ተቀበሉም ዲክ ቼኒ በጉልምስና የፖለቲካ ጊዜያቸው እድልም እየቀረበቻቸው መጣች በ1989 መጀመሪያ ላይ እንዲሆነም ጆርጅ ኤች ቡሽ አባትዮው ቡሽ የአሜሪካ ፕሬዝዳንት በነበሩ ጊዜም የመከላከያ ሚኒስትር ሆነው ያገለገሉት ሴናተር ጆን ታወር ከመጠን በላይ በሆነ የአልኮል ተጠቃሚነትና በተጓዳኝ ነውሮች ምክንያት ከስልጣን እንዲነሱ ተገደዱ። ትልቁ ቡሽያኔ ፔንታጎንን የሚረከብ ጥሩ ስም ያለው የኮንግረስ አባል አስፈለጋቸው። ዲክ ቼኒን መረጡ። ሴኔቱም ምርጫውን ያለ ተቃውሞ አጸደቀም። የቼኒ የመከላከያ ሚኒስትርነት ዓመታት ከሁለተኛው የዓለም ጦርነት ማብቂያ ጀምሮ እጅግ በጣም አስፈላጊ ከሆኑት ውስጥ አንዱ ነበር። የበርሊን ግንብ ተደረመሰ። ሶቪየት ሶሻሊስት ሪፐብሊክ አስራ ምናምን ሆና ተበተነች። የካፒታሊስቱ ዓለም ፊት አውራሪ አሜሪካ ተጽዕኖዋን ባለም አቀፍ ደረጃ እንደገና አዋቅራ ለማንሰራፋት ይበልጥ ብርቱ የሆነ መከላከያን ማደራጀት አስፈለጋት። ዲክ ቼኒ ቀዝቃዛው ጦርነት እንዳበቃ የአሜሪካ መከላከያ ሚኒስትር ሆነው ብቃሉ። ዲክ ቼኒ በፔንታጎን ባሳለፉት ጊዜ በ1991 አሜሪካ ከኢራቅ ጋር በገባችበት የባሕረ ሰላጤው ጦርነት ይበልጥ ይታወሳሉ። ኩዌትን የወረሩትን የኢራቁን ሳዳም ሁሴንን በወታደራዊ ኃይል ለማስተንፈስ በሚል አሜሪካ ጥቂት ወዳጆቿን በማስተባበር ዘመቻ ስትከፍት ዋናው መሐንዲስ የመከላከያ ሚኒስትሯ ዲክ ቼኒ ነበሩ። የሳውዲ አረቢያው ንጉሥ ፋህድ ከ400 ሺህ በላይ የዩናይትድ ስቴትስ ወታደሮችን በግዛታቸው እንዲያሰፍሩላቸው እስከ ማሳመን የደረሱ ድንቅ ተደራዳሪ የሚሏቸውም አሉ። እንደገናም በትንሹ ጆርጅ ቡሽ ዘመን ማለትም በፕሬዝዳንት ጆርጅ ደብሊው ቡሽ ዘመን እንደ አውሮፓውያን አቆጣጠር ከ2001 እስከ 2009 በነበሩት ዓመታት ዲክ ቼኒም የሀገሪቱ ምክትል ፕሬዝዳንት ሆነው ብቅ አሉ። በዚህኛውም ዘመን ሁለተኛው የኢራቅ ወረራ ተጀመረ። የኢራቁ ፕሬዝዳንት ሳዳም ሁሴን ማክተሚያም ያው ዘመቻ ሆነም። እንዲህ ያሉትን የዘመቻ ውሳኔዎች እንዲወስኑም ፕሬዝዳንቶቹም በማሳመን ረገድ ዲክ ቼኒም ከፍተኛ ሚና ተጫውተዋል ይባላል። በዚህ ረገድ ደጋፊዎች የነበሯቸውን ያህል አሁንም ሕልፈተ ሕይወታቸው ከተሰማበት ዕለት ጀምሮም እነዚያን ዓመታት እያስታወሱም የሚወቅሷቸው አልታጡም። ለማንኛውም በአሜሪካ የምክትል ፕሬዚዳንቶች ታሪክ እጅግ ኃያሉ የሚባሉት ዲክ ቼኒ ህልፈተ ሕይወታቸው ለዓለም ይፋ ተደርጓል።